እስኪ ዛሬ ከዛሬ ቀን ጀምሮ ለተከታታይ ሰባት ቀናት ለምን ፕሮቴስታንት አልሆንኩም የሚሉ ሰባት መሰረታዊያን ምክንያቶችን እያቀረብን እንመለከታለን። ትንሽ ረዘም ሊል ይችላል ቪዲዮ ቢካዝ ኢትስ በጣም ኮንፈረንስ ብለማድረግ ስለሞከርኩኝ እና በጣም ቶሎ ቶሎ ሳጥሬ ለማድረግ ስለሞከርኩኝ ነው። ወደዛ ይሄን ክፍል አንድን ከመታችን በፊት አንድ ጥያቄ ልጠይቃችሁና እሱን እያሰባችሁ ትቆያላችሁ። እረኛ የሚያስፈልገው ለበግ ነው ወይስ ለተኩላ ነው? እረኛ የሚያስፈልገው ለበግ ነው ወይስ ለተኩላ ነው? ይሄንን መልሱን መጨረሻ ላይ ታገኙታላችሁ። እስከዛ ድረስ ቪዲዮውን እየተከታተላችሁ ጠብቁኝ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ኦኬ። ስንቀጥል ከነዚህ መሰረታዊ ምክንያቶች መካከል የመጀመሪያው የሚሆነው ክርስቶስ በሐዋርያት በኩል ያቆማት እና የመሰረታት አንዲት ቅዱስ ቤተክርስቲያን አለች። ይህችን ቤተክርስቲያን ደግሞ ክርስቶስ ለዘላለም እንደማይለያት ቃል ገብቶላታል። እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነው ማለት ኮንቲኒቲው እግዚአብሔር ወይም ክርስቶስ ከቤተ ክርስቲያን ጋር የሚሆነው ለተወሰነ ጊዜ ሳይሆን ሁል ጊዜ ነው። እስከ ተወሰነ ጊዜ ብቻ ሳይሆንም ደግሞ ለዘላ ዓለም ነው። ዊች ሚንስ ክርስቶስ ከቤተ ክርስቲያን የሚለይበት ጊዜና እና ቀጽበት የለም ማለት ነው። አንደር ኤኒ ስርክምስታንስስ ክርስቶስ ከቤተ ክርስቲያን ሊለይ አይችልም ማለት ነው። ሁለት ሶስተኛ ከዚህ ክብረት ውጪ ያሉ ሁሉ የጋነም ደጅ እንደሆኑ ራሱ ክርስቶስ ነግሮናል። ከዚህ ችብረት ክርስቶስ ከመሰረታት ሐዋርያት ካቆሟት መሰረቱ ነው፣ እንግዲህ ካቆማት፣ ከዚች ህብረት ውጭ ያሉት በሙሉ የገሃነም ደጅ እንደሆኑ ክርስቶስ ነግሮናል። ይሄ ሐዋርያም አይደለም ማንም አይደለም፣ ራሱ የቤተ ክርስቲያን ራስ እና ባለቤት የሆነው ክርስቶስ ነው ይህንን ንግግር የሚናገረው። ያለዚች ሐዋርያዊ ክትትል መዳን የሚባልም ሆነ የሚያድኑ ምስጢራት የሉም። እኔህን እስኪ እነዚህን መጀመሪያ እናያቸው መጽሐፍ ቅዱሳዊ ሀሳቦችን ማለት ነው። እንደምትመለከቱት ይሄ የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ነው። እኔም እላሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሀንም ደጆችም አይችሏትም። አሁን ተመልከቱ፣ ቤተ ክርስቲያኔን ሲል ነጠላ ነች። ቤተ ክርስቲያኔን የሚለው አንዲት ነች፣ አንዲት ነች። ቴ ሙሽራዬ አንዲት ናት እንደሚለው ማለት ነው ሰለሞን። የገሀንም ደጆች ብሎ ግን በጣም ብዙ ናቸው። የገሀንም ደጆች የሚባሉት እጅግ በጣም ብዙ ናቸው። ስለዚህ ክርስቶስ የመሰረታት ቤተ ክርስቲያን አንዲት ናት፣ እሷን የሚቃወሟት ግን እጅግ በጣም ብዙ ናቸው። የመንግስት ሰማያት መክፈቻዎችንም እሰጥሃለሁ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈተው ሁሉ በሰማያት የተፈታ ይሆናል ብሎ ይነግረዋል ማለት ነው። ለማን? ለቅዱስ ጴጥሮስ። ለቅዱስ ጴጥሮስ ክህነት። እንግዲህ የክህነት ምሳሌ ሆኖ የሚቀርበው ቅዱስ ጴጥሮስ ስለሆነ ማለት ነው። ስለዚህ የክርስቶስ ቤተ ክርስቲያን በሐዋርያት በኩል የመጣችው ስንት ናት? አንዲት። እሷን የሚቃወሟትስ እጅግ በጣም ብዙ ናቸው። ስለዚህ ክርስቶስ ያለው ቤተ ክርስቲያን ስንት ነው? አንዲት ናት። አንዲት ናት አንድ ጌታ አንድ ሃይማኖት አንዲት ጥምቀት እንደሚለው ማለት ነው፣ ቅዱስ ጳውሎስ በኤፌሶን መልእክቱ። ስለዚህ ያቺ ቤተ ክርስቲያን አንዲት ብቻ ናት፣ አንዲት ብቻ ናት። ታዲያ ያቺ ቤተ ክርስቲያን ይሄ ይሄ አሁን በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በሰማይ የተፈታ ይሆናል የሚለው ይሄ ወይ ማቴዎስ ወንጌል ምዕራፍ ሃያ ላይ ተፈጽሞላቸው እናገኛለን። ይህንንም እፍ አለባቸውና መንፈስ ቅዱስን ተቀበሉ ካለ በኋላ ተመልከቱ፣ ኃጢአታቸውን ይቅር ያላችኋቸው ይቅር እ ይቀርላቸዋል የያዛችሁባቸው ተይዞባቸዋል አላቸው። ስለዚህ እዛ ጋር ተስፋው ነበረ የማቴዎስ ወንጌል ላይ እዚህ ጋር ደግሞ ተፈጸመላቸው ማለት ነው። በጸጋ መንፈስ ቅዱስ የክህነትን ስልጣን ተቀበሉ ማለት ነው። ጸጋ መንፈስ ቅዱስ የክህነትን ስልጣን ተቀበሉ ተቀበሉ። ቬሪ ናይስ። ስለዚህ እዛ ላይ እየተሰጠው ስልጣን እዚህ ላይ አክቹዋላይዝ ተደረገ ማለት ነው። እዚህ ላይ አክቹዋላይዝ ተደረገ ከዛ በኋላ በጣም የሚገርመው ይህችን አሁን የክህነት ተስፋ የሰጣትን ህብረት ኃጢአትን የምታስተሰርዩ ያችን በሐዋርያት የምትመራው ጉባኤ ክርስቶስ እንዴት ነው እሱ ካረገ በኋላ በቃ ተሌቷትን የሚኖረው የሚለውን ሲነግራቸው ምን አለ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው አለ፣ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኛል። አሁን እዚህ ጋር በጣም ብዙ መሰረታዊ ነጥቦችን ማንሳት ይቻላል። አንደኛ የክርስቶስ ደቀ መዝሙር መሆን የሚቻለው አንድ ሰው አምኖ ከተጠመቀ በኋላ ክርስቶስ ያዘዘውን ከፈጸመ በኋላ ወይም እንዲጠብቁ እያስተማራችኋቸው ነው የሚለው። ስለዚህ የክርስቶስን ትእዛዝ ከጠበቀ በኋላ ነው የጌታ ደቀ መዝሙር የሚባለው። ደቀ መዝሙር ሳይኮን ደግሞ መዳን የለም እንደምታውቁት። ስለዚህ መጀመሪያ በአብ ወወልድ ወመንፈስ ቅዱስ የሚጠመቃሉ ክርስቶስ ያዘዘውን ትእዛዝ ይፈጽማሉ። ከዛ ደቀ መዛሙርት ይሆናሉ። ወደ ዓለም ወደ ክርስቶስ የሰርግ ቦታ መግባት የሚችሉት ወይም ወደ መቅሰፊያ መግባት የሚችሉት ከዚህ በኋላ ነው። አንድ ፕሮቴስታንት ግን ዝም ብሎ መቶ አምነሃል ድነሃል ጸድቀሃል ስለሆነ የክርስቶስ ቃል ተቃዋሚ ሆኖ ይመጣሉ ማለት ነው። በዚህ ካሊ እነሱ የሚያደርጉት የክርስቶስን ሀሳብ መቃወም ስለሆነ ምንም የምንጠብቀው ነገር ነው። ግን ተመልከቱ ክርስቶስ ምን እንደሚል እስከ ዓለም ፍጻሜ ድረስ ይሄው እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሁልጊዜ ከእናንተ ጋር ነኝ አምን ማለት ነው። ይሄ ዓለም ተጀምሮ እስከሚያልቅ ድረስ ክርስቶስ ከቤተ ክርስቲያን አይለይም ማለት ነው። ክርስቶስ ከቤተ ክርስቲያን አይለይም። የሆነ ሰዓት ላይ መቶ ከዛ ኦ ምናምን ብሎ ደግሞ እንደገና የሚቀጥል አይደለም። እንደዛ አይደለም። ሁልጊዜ ግዜ ዓለም እስኪያልፍ ድረስ ክርስቶስ ከቤተ ክርስቲያን ጋር ነው። ስለዚህ ይቺ ህብረት ውስጥ ነው መዳን ያለው። ይቺ ህብረት ውስጥ ነው መጽደቅ ያለው። እዚች ህብረት ውስጥ ነው ክርስቶስ መዳኑን ለዓለም በሙሉ የሰጠው በዚህ ህብረት ውስጥ ነው ማለት ነው። ስለዚህ አሁን እነዚህ ሁል ጊዜ ከእናንተ ጋር ነኝ ያላቸው እና ማናቸው ከተባለ በሐዋርያት እግር ሲው የሚገቡ ጳጳሳትን ነው። ማስረጃ ይኸው፣ ማስረጃ ይኸው። ለምሳሌ የሐዋርያት ሥራ ምዕራፍ ስድስት ቁጥር ስድስት ላይ ያመኑ ሰዎችን በሙሉ ማለት ነው ወደ ሐዋርያት ፊት ያመጧቸውና ከጸልዩ በኋላ እጃቸውን ጫኑባቸው ይላል። እጅ መጫን ወይም በሜሮን ማክበር የካህናት ሥራ ብቻ ነው። ዲያቆን በሚሮም ማክበር አይችልም። እንደምታውቁት ቤተ ክርስቲያን መዋቅር ስላላት ማለት ነው። ስለዚህ አሁን ይሄ ከየት የመጣ ነው? ይሄው ከመጽሐፍ ቅዱስ የመጣ ነው። ማንም ተነስቶ እጅ መጫን የሚባል ነገር የለም፣ ክትትል መጠበቅ ያስፈልጋል። ይህንን ቅዱስ ጳውሎስ ይሄ የሐዋርያ ስራ ምዕራፍ ስድስት ቁጥር ስድስት ላይ ነው። ቅዱስ ጳውሎስን በጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ችላት በል ይሏል። እያችሁት የጸጋ ስጦታ ነው ያ እራሱ ማለት ነው። ስለዚህ አሁን እነዚህ ሁሉ ይሄንን የሚያደርጉት ሁሉ ምንድናቸው ከተባለ መንጋውን የሚጠብቁ እግዚአብሔር በቤተክርስቲያን ላይ የሾማቸው እረኞች ናቸው። ይሄው የሐዋርያ ስራ ምዕራፍ 20 ከቁጥር ከቁጥር 28 ጀምሮ ያለውን በደንብ አድርጋችሁ ተመልከቱ። በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን እህ አጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ደግሞ ተጠንቀቋል። አሁን ተመልከቱ። መንፈስ ቅዱስ መንፈስ ቅዱስ ጳጳሳትን የሚሾመው ለምንድን ነው? ቤተ ክርስቲያንን የጠብቋት ዘንድ ያቺ ቤተ ክርስቲያን ማናት? መንጋው የማን የእግዚአብሔር መንጋ ናት። የእግዚአብሔር መንጋ ናት። ለዛ ነው የሰው መንጋ ስትሆኑ በጣም የምንናደደው የእግዚአብሔር መንጋ ለመሆን ተጠርታችሁ ሳለ የሰው መንጋ ሆናችሁ ስትመጡ፣ ዊች ኢዝ ቬሪ ዲስአፖይንቲንግ። ስለዚህ ምንድን ነው እያለ ያለው እዚህ ጋር ጳጳሳት የእግዚአብሔርን መንጋ ሊጠብቁ በእግዚአብሔር የተሾሙ ናቸው። ከዛስ መንፈስ ቅዱስ እነርሱን ጳጳሳት አድርጎ ሾሟል ማለት ነው። ከዛ በኋላኛው ዘመንስ ምን ይላል? እንደምትመለከቱት እዚህ ጋር ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላችሁ ይስቡ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለኋል አሁን ከዚህ በመነሳት የጌታ ህብረት ወይም ቤተ ክርስቲያን አለች እዚህ ጋር እንደምትመለከቱት ነው አንዴ ቆይ እንትኑን እሺ ሴሌክት ሪካርዲንግ ያለ በልላችሁና በቃ እየተፈጠረ ያለው ነገር ይሄ ነው የሚሆነው ማለት ነው። አዝ ኦፍ ዘ ቢብሊካል ዲስክሪፕሽን ጌታ የመሰረታት አንዲት ቅዱስ ቤተክርስቲያን አለች። እንደምትመለከቷት ይቺ ነች። ይቺ ቅዱስ ቤተክርስቲያን የሚጠብቋት መንጋዎች አሉ። እነዚህ መንጋዎቿ ደግሞ የሚድኑና በበጉ ደም የታተሙ በጎች ናቸው። ለዚህ እነዚህ መንጋዎች የሚጠብቋቸው ጳጳሳት አሉ። መንፈስ ቅዱስ ነው እየሾማቸው። ቅዱስ ቤተክርስቲያን የምንላት ይሄ መንጋ ኖሮ በመንፈስ ቅዱስ ሿሚነት የተሾሙ እነዛ ሐዋርያዊ ስልጣነ ክህነት ያላችሁ ጳጳሳት የሚጠብቋቸው መንጋዎች ናቸው ቅዱስ ቤተ ክርስቲያን የምንለው። ቬሪ ጉድ። ከዚህ ህብረት ውጭ ያሉትስ ተስ ምንድን ናቸው? የገሃነም ደጆችና ከዚህ ጌታ ከተክላት ህብረት ውጭ ያሉ ናቸው። እነዛ ሁሉ የገሃነም ደጆች ናቸው። መጨረሻቸውም ቢሆን ደግሞ ሞትና ጥፋት ነው ማለት ነው። ሞትና ጥፋት ነው። አንድ ጥያቄ ልጠይቃችሁ። መንጋ እረኛ የሚያስፈልገው በግ ነው ወይስ ተኩላ ነው? እረኛ የሚያስፈልገው በግ ነው ወይስ ተኩላ ነው? በግ ብላችሁ እንደተመለሱ በጣም እርግጠኛ ነኝ። ተኩላ እረኛ አለው የለውም? ለምንድን ነው ተኩላ እረኛ የሌለው ካላችሁ፣ በጣም ቀላሉ መልስ ምንድን ነው የሚሆነው? ስርዓትና ህግ ስለሌለው ነው። ይሄንም ይበላል ያንንም ይበላል የሞተ ይበላል ያልሞተ ይበላል ወዘተርፈ አድኖ ይበላል ወዘተርፈ። ፕሮቴስታንት ምልክ እንደዚህ ነው። እረኛ ስለሌለው እረኛ ስለሌለው ምንድን ነው የሚያደርገው? ይሄንንም ይበላል ያንንም አልጣስኩ የሚጨነቀው ነገር የለም። ሥርዓተ ቤተ ክርስቲያን አፋለስኩ አላፋለስኩ የሚጨነቀው ነገር የለም። ልክ እንደ ተኩላ እረኛ የለውም፣ ጳጳሳት የሉትም ማለት ነው። ጳጳስ ከሌለው የጌታ መንጋ እንዳልሆነ አንዱ ትልቁ ማሳያ እሱ ነው። ስለዚህ ወደ አጠቃላይ እንትኑ ስናመጣ፣ ወደ አጠቃላይ ሐሳቡ ስናመጣው ፕሮቴስታንት ማን ሆንበት ይሄ መሰረታዊ መጽሐፍ ቅዱሳዊ ሐሳቦችን ካስቀምጥን ከጌታ ህብረት ውጭ እንደሆኑ ታዲያ ማሳያቸው ምንድን ነው ከተባለ፣ አንደኛ ሐዋርያዊ ክህነትንና የመንጋውን እረኛ ተደርገው በጌታ የተሾሙትን ጳጳሳት ስለማይቀበሉ ነው። ጳጳሳት የላቸውም። አሁን እንዳሉ እንደነገርኳችሁ ነው። ተኩላ ተኩላ ነው። እረኛ የማይኖረው ተኩላ ነው። እንደፈለገ የሚሯሯጠው፣ የሚዘዋወረው፣ የሚያድነው ወዘተረፈ። በጎች ግን እረኛ አላቸው። አጥር ቅጥር ሆኖ የሚጠብቃቸው ቀኖና አላቸው። ሁለተኛ ሐዋርያት የፈጸሟቸውን ምስጢራት ስለማይቀበሉ ነው። ለምሳሌ ሐዋርያት ጥምቀትን ለሥርየት ሰጥተዋል። በቅዱስ ሜሮን አህትሟል ወይም ድሮ ደግሞ እጅ በመጫን ከዛ በኋላ በቅዱስ ቁርባን ደግሞ ምእመናንን ሲያትሙ ኖረዋል። በንስሐም እየተመላለሱ ሰዎቹ ሲኖሩ ነበረ፣ በሐዋርያዊ ስልጣነ ክህነት ስር ባለ ንስሐ ማለት ነው። ይህንን ሁሉ ፕሮቴስታንቶች አይቀበሉም። ሶስተኛ ሐዋርያት በቃል ያስተማሩትን በትውፊት እያስተላለፉትን አይቀበሉም። አራተኛ የቅዱስ ቤተ ክርስቲያን ስልጣን ለራስ በመውሰድ አረዳዳቸው ባለስልጣን ያደርጋሉ። እኔ የምረዳው እንደዚህ ነው፣ ስለዚህ እውነታው ይሄ ነው ብሎ መደምደም ማለት ነው ይሄ ወደ እኛ ቤትም ሰርጎ እየገባ ያለ በጣም አደገኛ የሆነ አጋንንታዊ ልምምድ ነው። አምስተኛ የሚያድኑ ምስጢራትን በሙሉ ይቃወማሉ። ጥምቀትን ይቃወማሉ፣ ሜሮንን ይቃወማሉ፣ ምስጢረ ቁርባንን ይቃወማሉ። ስለዚህ ከሚድኑት ወገን እንዳልሆኑ እነዚህን መቃወማቸው ራሱ በጣም በቂ ምስክር ነው። ሌላ ጌታ እየተናገረውን ቃል አይቀበሉ። ለምሳሌ ቅድም ያመን የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የጌታ ንግግር ነው። እያጠመቃችኋቸው፣ ያዘዛችሁን እንዲፈጽሙ እያደረጋችሁ ደቀ መዛሙርት አድርጓቸው። የጌታ ንግግር ነው። አይቀበሉትም። ግን የበላ ደሜን የጠጣ የዘላለም ሕይወት አለው ያልበላ ግን የዘላለም ሕይወት የለውም። የጌታ ንግግር ነው። አይቀበሉትም። ለሁሉም እንደየሥራው እፈርድ ዘንድ ዋጋዬ ከእኔ ጋር ነው። የጌታ ንግግር ነው። አይቀበሉትም። በሐዋርያዊ ሥልጣነ ክህነት ክትትል ውስጥ እንድናልፍ ክርስቶስ ቅድም እንዳሳየኋችሁ የተናገረውን ነገር አይቀበሉትም። በጎችን ጠብቅ ጠቦቶችን አሰማራ ለጴጥሮስ የተሰጠውን ያንን ሥልጣነ ክህነት አይቀበሉትም። ስለዚህ ጌታ የተናገረውን ቃል ራሱም አይቀበሉም ማለት ነው። ስለዚህ እነዚህን ሁሉ መሰረታዊ የመዳን ትምህርቶች ስለማይቀበሉ ከጌታ ትምህርት ተጻራሪ ሆነው ይቀመጣሉ ማለት ነው። ሰባተኛ፣ ቤተክርስቲያንን በመረዳታቸው ልክ በመውረድ ምድራዊ መዋቅር ያላት ሰማያዊ ጉባኤ መሆኗን ይዘነጋሉ። ስለዚህ እነዚህ ሁሉ መሰረታዊ ምክንያቶች በክፍል አንድ ያየናቸው ለምን ፕሮቴስታንት እንደማልሆን የሚያሳዩልኝ ክፍሎች ናቸው ማለት ነው።